በዚህ ሳምንት አንድ አፍታ ስለ ጤናችን፣ ማህበረሰባችን ውስጥ አደገኛ የሚባለውን እና ብዙ ሰዎችን ለአካል ጉዳተኝነት የሚያደርሰውን ስለ ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን የምንነጋገር ይሆናል። ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንት የዩቲዩብ ቻናል ተመልካቾቻችን። ነሆ አዲስ ባስተዋወቅናችሁ ፕሮግራም መሰረት ይሄ ማለት አንድ አፍታ ስለ ጤናችን ብለን አዲስ የሆነውና የመጀመሪያውን ፕሮግራም ይዘንላችሁ መተናል። ዛሬ በማህበረሰባችን ውስጥ በጣም በከፍተኛ ሁኔታ እየተከሰተ ያለ ብዙዎችን የማህበረሰብ ክፍሎችን ለአካል ጉዳተኝነትና ለተለያዩ የማህበራዊ ቀውሶች ስለሚያደርሰው ስለ ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን የምንነጋገር ይሆናል። እነሆ በመጀመሪያ እጅን ቃል በማስተካከል ነው የምንጀምረው። ይውላችሁ ልክ ሰው ሲጠይቀን ኦር ደግሞ በማህበረሰባችን በጣም የተለመደ አባባል አለ። ይ እባክህን የደም ግፊት አለብኝ። ከዛ ደግሞ አንዳንዴ ወደ ሌላ ቦታ ሳይነስ አለብኝ። ይውላችሁ በመጀመሪያ የደም ግፊት የሌለበት ሳይነስ የሌለበት እና ሌሎች ነገሮች የሌለበት ሰው የለም። ቃሉ አረዳዳችን ትክክል አይደለም። ምን መሰላችሁ የደም ግፊት ምን ማለት ነው ከሚለው ልንገራችሁ። የደም ግፊት የሌለው ሰው የለም። የሌለው ሰው ካለ ኦልሬዲ ያ ሰውዬ በህይወት የለም ማለት ነው። የደም ግፊትን ለመረዳት ልክ ግቢያችሁ ውስጥ ያለውን ቧንቧ በአይምሯችሁ ውስጥ ኢማጂን እያደረጋችሁ ተመልከቱት ተይደ። ያ ቧንቧ ልክ ጎማ መጣምጥታችሁ ሰካችሁበት፣ ዴን ቧንቧውን ከፈታችሁት። በቧንቧ ውስጥ የሚያልፈው ውሃ በሚጓዙበት ጊዜ ከጎማው አንጻር በተቃራኒ የሚፈጥረው ምን አለ? ኃይል አለ። በእንግሊዝኛውም ብሎ ይለዋል መሰላችሁ the force of the blood against the wall of the artery። ይህ ማለት አርተሪ ማለት የደም ቧንቧ ሲሆን ልክ በዚያ ውስጥ በሚያልፍበት ጊዜ ልክ ጎማው እና ውሃው የፈጠረው ኃይል ያ ግፊት ይፈጥራል። ልክ እንደዚያ በደም ቧንቧችን ውስጥ ደም በሚያልፍበት ጊዜ የሚፈጥረው ግፊት ያ የደም ግፊት ይባላል። ታዲያ ሰው ሆኖ እንደዚህ የማይሆናለን የለም። ስለዚህ የደም ግፊት ሁላችንም አለን ማለት ነው። ቆንጆ ልክ ምስሉ ላይ እንደምትመለከቱት ነው። ልባችን በሚኮማተርበት ጊዜ የደም ግፊት በየሰውነታችን ደማችን እየተሰራጨ ይመጣል። እዚህ ጋር ተመልከቱ፣ ሁለት ቃላቶችን ልነግራችሁ ነው። ልባችን በሚኮማተርበት ጊዜ አሁን ያልኳችሁ የደም ደም በደም ቧንቧ ውስጥ የሚፈጥረው ግፊት ይጨምራል። ይሄ ማለት ሲስቶሊክ ብለድ ፕሬሸር በሚኮማተርበት ጊዜ ሲስቶሊክ ብለን ካልን፣ ዳያስቶሊክ ማለት ል ልባችን ሪላክስ በሚያደርግ በዘና በሚልበት ጊዜ፣ ይሄ ማለት ደም በሚሞላበት ጊዜ እንደገና ለመርጨ፣ በዚያ ጊዜ የሚፈጠሩ ደግሞ ዳያስቶሊክ ነው። በዚህ ጊዜ የደም ግፊታችን አነስ ይላል ወይም ደግሞ ይቀንሳል። ለዚህም እኮ ነው ል ልትመረመሩ ምናምን ሆስፒታል በምንሄድበት ጊዜ እዚህች ጋር ምትደረገዋ ምን ትባላለች መሰላችሁ ስቲጎማኖሜትር ይባላል። በስቲጎማኖሜትር በሚለካበት ጊዜ እንደው በተለምዶ አጠራር እኔ መቶ ሀያ በእንደዚህ እንደዚህ በእንደዚህ ቁጥር ተብሎ የሚገለጸው ማለት ነው ይሄ። ስለዚህ ከላይ ያለችዋ የምትነበበዋ ቁጥር ሳያስቶሊክ ልባችን በሚኮማተርበት ጊዜ፣ ከስር ያለችዋ ደግሞ ልባችን ሪላክስ በሚያደርግበት ጊዜ ምን ትባላለች? ዳያስቶሊክ ይባላል ማለት ነው። መልካም በዚህ መንገድ ስለ ደም ግፊት ግልጽ የሆነ ምልከታ ካገኘ፣ ስለዚህ አሁን ይሄ እንዳትሳሳቱ፣ ይሄን ቪዲዮ የምታዩ ተመልካቾቻችን እኔ ደም ግፊት አለብኝ እንዳትሉ፣ የደም ግፊት የሌለበት ሰው የለም ማለት ነው። መልካም። በዚህ መንገድ ከተግባባን ተመልከቱ፣ እዚህ ጋር በደም ስርጭት ውስጥ የደም ቧንቧዎች አሉ። ከሱ ውስጥ ደግሞ ገና ስጀምር ምንድን ነው ያልኳችሁ? የደም ግፊት ማለት ደም በደም ቧንቧ ውስጥ ሲያልፍ። የደም ቧንቧ ሶስት አይነቶች አሉ። በዋነኝነት ይሄ ቬይን አርተሪና ካፒለሪ ብለን የምንጠራቸው። ከሱ ውስጥ አርተሪ እናንሳ። አርተሪ እንግዲህ ጤናማውን እየነገርኳችሁ ነው፣ ወደ በሽታው አልገባውም እስካሁን ድረስ። አርተሪ በጤናማው ምን መሆን አለበት መሰላችሁ? እንደ ጎማ ውሰዱት። አሁንም እስ እናንተ የሚመቻችሁ ጎማ ቤታችሁ ያለው ጎማ የትኛው ነው? በጣም ኤላስቲክ የሆነው ይሄማ፣ መተጣጠፍ የሚችል በቀላሉ መዘርጋት ምን የሚችል መሆን አለበት አይደል? እሱ ነው የሚመቸን። እን አንዳንድ እንደውም ጓምቦች አሉ በጣም ጥንክር ብለውም ያስቸግሩ ስለዚህ የደም ቧንቧችንም በቀላሉ የሚታጠፍ ያልጠበበ መሆን አለበት፣ ትክክለኛው የደም ግፊት እንዲፈጠር። ኢንኬዝ የደም ግፊታችን የደም ቧንቧችን ከጠበበ በቀላሉ መተጣጠፍ የማይችል ከሆነ የደም ግፊታችን ምን እያደረገው ይመጣል? እየጨመረው እየጨመረው ይመጣል። ልክ እንደ ጎማው። አሁንም ጎማው እየጠበበ መጣ ቁጥር መተጣጠፍ ካቃተው ከተጎዳበት ወይም ካስቸገራችሁ በፊት ያለው ፓርት ምን እየሆነ ነው የሚመጣው? በጣም እየተወጠረ እየተወጠረ አልፎም ደግሞ ከቧንቧ ወደ መነቀል ይመጣል። አይደል እንዴ? ሊፈነዳም ይችላል። ልክ እንደዚያ ማለት ነው። መልካም፣ በዚህ መንገድ ጤናማ አረዳዱን ወሰድን ቁጥር ደግሞ ልንገራችሁ። በቺ ቁጥር ላይ ጎበዝ መሆን አለብን። ጤናማ የሚባለው የደም የሰው ልጅ የደም ግፊት ተመልከቱ። የሰው ልጅ የደም ግፊት አያችሁ፣ ሁሉም ሰው የደም ግፊት አለበት ነው ስንት ነው 120 በ80 ይሆናል ማለት ነው ሶ የ120 በ80 አካባቢ ኤግዛክት እሱ መሆን ሳይሆን እዛ አካባቢ ላይ እና ከዚያ በታች 120 በ80 ኖር ደሞ ምስሉ ላይ እንደምታዩት የራሱ የሆኑ ሊሚቶች ይኖሩታል ማለት ነው በዚህ መንገድ ኖርማሉ ከተግባባን አሁን ከፍተኛ የደም ግፊት ወይም ደሞ ሃይፐርቴንሽን ስለሚባለው የጤና መረጃ ደግሞ በደምብ አድርጌ ልንገራችሁ ያዙ ልኝ እዚህ ጋር። በዚህ አጋጣሚ ይህ አንድ አፍታ ስለጤናችን የተሰኘው የኢትዮ ነርስ ስቱደንትስ የኢትዮ ቻናል ፕሮግራም ነው። ይህ ፕሮግራም ለብዙዎች እንዲደርስ እናንተ የላይክ ሰብስክራይብ፣ ሼር ማድረጋችሁን እንዳይረሳ ማለት ነው። ስለዚህ ይህ ከፍተኛ የደም ግፊት ብለን የምንጠራው ምን መሰላችሁ? አሁን ያልኳችሁ በጤናማ መንገድ ቅድም ያልኳችሁ ቁጥር 120 በ80 እዛ አካባቢ ላይ ነው የ120 በ80 ሚሊሜትር ሜርኩሪ እዛ አካባቢ ላይ ነው ብዬ ያልኳችሁ ቁጥር በተለያየ ምክንያት ከዚህ በላይ በከፍተኛ ሁኔታ ከቁጥሩ በላይ የጨመረ በሚመጣበት ጊዜ ምን ይባላል? ከፍተኛ የደም ግፊት እንለዋለን። ተመልከቱ እዚህ ጋር ይህ ከፍተኛ የደም ግፊት ተፈጠረ ማለት ሶስት ቦታዎች ላይ ትልቅ ተጽዕኖ ይፈጠራል። የመጀመሪያው ልባችን ነው። ተመልከቱልኝ ልባችን ሲኖር ነው የደም ስርጭት የሚኖረው እንደ በየቦታው በየስሮታችን የሚሰራጨው አይደል? ልክ ምስሉ ላይ በምታዩት መንገድ ወደ ሰውነታችን ይሰራጫል። ነገር ግን አሁን ይህ የደም ግፊት እየጨመረ በመጣ ቁጥር ከደም ቧንቧ ጋር ተያይዞ እና ከተለያዩ ችግሮች ጋር የልባችን ከፍተኛ የሆነ ጫና ይፈጥራል። መጀመሪያ አካባቢ ያንን ጫና ሶልቭ ለማድረግ መፍትሄ ለመስጠት ሲል ልባችን ምን ያደርጋል መሰላችሁ? በከፍተኛ ሁኔታ ስራ ይበዛበታል። ስፔሻሊ ደግሞ በግራ በኩል ይሄ ሌፍት ቬንትሪክል ያን የምንጠራው ልክ ምሱ ላይ እያያችሁት እንዳላችሁት በጣም ጫና ሲበዛበት፣ እንዴት ነው አንድ ስፖርተኛ ተደጋጋሚ ብረት ሲያነሳ ጡንቻው እያደገ እየጠነከረ ይመጣል አይደል? እንዴ ኢላስቲሲቲው ምን ይሆናል? እየቀነሰ ይመጣል። በቀላሉ ልባችን ሪላክስ ማድረግ እያቃተው ይመጣል። ምን ይባላል መሰላችሁ? በጤናው ቋንቋ አጠራር ይሄ ሌፍት ቬንትሪክል ሃይፐርትሮፊ እየተባለ ይጠራል። ሉክ በዚህ ጊዜ ልባችን እየደከመ እየደከመ ይመጣል፣ ማለት ነው ከጊዜ በኋላ በቀላሉ ምን ማድረግ አይችልም፣ ፓምፕ ማድረግ አይችልም፣ መርጨት አይችልም። ምን እየሆነ ይመጣል በጣም እየተቸገረ ይመጣል አንድ ጫና ይሄ ነው። የደም ቧንቧ ደግሞ ምን ሆኗል መሰላችሁ ለዚህ አበርክቶ ያበረከተለት ወይ ጠቧል፣ ወይ በቀላሉ ምን እየሆን አይደለም ኢላስቲክ እየሆን አይደለም፣ ይሄ እየተለጠጠለት አይደለም ማለት ነው። በዚህም ምክንያት ወደ ኦርጋኖቻችን ላይ ይሄ ማለት ወደ ኩላሊት ዋንኛው ደግሞ አንቀሳቃሽ ወደ ሆነቿ ወደ ጭንቅላታችን፣ ወደ አይን እና ወደ ተለያዩ ወደ ሰውነታችን ክፍል የሚሄዱ አካባቢ ላይ ችግር በሚፈጠርበት ጊዜ ዳሜጅ ይሆኑ እየተጎዱ ይመጣሉ ማለት ነው። በእነዚህ ቦታዎች ላይ ጫና ፈጠረ። ተመልከቱ ልኝ እዚህ ጋር ይህ ጫና እንዲፈጥር ምክንያቶቹ ልንገራችሁ። በነገራችን ላይ እዚህ ጋር አንድ ደግሞ አረዳድ እናንሳ። በማህበረ አሁን ቆንጆ ነው አሁን ቆንጆ ላይ ያለነው አረዳዳችን እየተሻሻለ መጥቷል እንደማህበረሰብ ነገር ግን ይሄ የሀብታም በሽታ ነው ተብሎ ይወሰዳል ኖ ኖ የሀብታም በሽታ ብቻ አይደለም ድሃንም የሚይዝ ነው ኧረ እንዴት ነው ደሃን የሚይዘው ብላችሁ ካላችሁ ማሳያ ልንገራችሁ በቀላ እንደው ድሀ ማለት ነው እንደ የሚያስይዘው ነገር ቢጠፋ ይጨነቃል እኮ በጣም ሀብታም አይጨነቅም አይደለም እንደ ደሃ ደግሞ በፋይናንሱ ልጆቼ እንዴት በቃ ብዙ የሚያስጨንቀው ስትረስ ብለን የምንጠራው ነገር አለ። ስትረስ ምን ያደርጋል መሰላችሁ? በውስጣችን ውስጥ ይሄ ኮርቲሶል ብለን የምንጠራው ሆርሞን አለ። ያ ኮርቲሶል በሚገርማችሁ ሁኔታ የደም ግፊታችን እየጨመረ እየጨመረ ይመጣል። ሌላው ደግሞ በድህነት ምክንያት ሰዎች በተደጋጋሚ ሄደው አሁን መከላከያ መንገዱን በኋላ እነግራችኋለሁ ምርመራ አያደርጉም። በዚህም ምክንያት አንድ ዲያግኖስ ነው ብሎ ነው እንደው የሚያስቀምጠው እንጂ ስለዚህ አሁን አረዳዳችን እንዳትሳሳቱ የደሃ በሽታም ነው ከገንዘባችን ከህብ ምናምናችን ጋር አይገናኝም። በቃ የደም ግፊት ይሄን በደንብ ያዙልኝ። ስለዚህ አሁን ደግሞ ወደ ምክንያቶች ጋር እንምጣ። ይሄ ማለት ከፍተኛ የሆነ የደም ግፊት ምን ሊያመጡት ይችላሉ ብለን እንምጣ። በነገራችን ላይ እነዚህ ምክንያቶች ማወቃችን ይህ የደም ግፊት በአብዛኛው ጊዜ መከላከል የምንችላቸው ነገሩ በጣም ጥሩ ዜናው ምን መሰላችሁ? ከፍተኛ የሆነ ደም ግፊት መከላከል የምንችለው ነው። ባድ ኒውስ ወይም ደግሞ መጥፎ ዜና በላችሁ በሉት ግን ምልክት አያሳይም። በአብዛኛው ጊዜ the silent killer ብሎ ያስቀምጠዋል ሳይንሱ ስለዚህ ምክንያቶቹን በሁለት ትልልቅ ቦታዎች እንክፈላቸው ይሄ ማለት modifiable እና non modifiable factor modifiable ወይም ደግሞ በኛ በእኛ ቁጥጥር ስር ያለና ከኛ ቁጥጥር ውጪ የሆነ ወይም ደግሞ non modifiable ይባላል modifiable ጋር እንምጣ ከነሱ ሊስት የተዘረዘሩት ውስጥ የመጀመሪያ የሚጠቀሰው ምን መሰላችሁ ብዙዎቻችን ያለብን ችግር ጨው ጨው ወዳለው ምንል ሰዎች ጨው ወዳለው የምንል ሰዎች ወይ ጤናችንን አንፈልግም ወይ ተስፋ ቆርጠናል ወይ መኖር አንፈልግም ማለት ነው። እዚህ ጨው ወዳለው ምንል ሰዎች መጠንቀቅ ይገባናል። ጤናችንን የምንፈልግ ከሆነ ጨው ዋነኛ ምክንያት ነው፣ ከፍተኛ የሆነ የደም ግፊት እንዲጨምር ለምን ከተባለች ምክንያት ልንገራችሁ። ጨው ባለበት ቦታ የደም መጠናችን ወይም ደግሞ የደም ቮሊዩም በከፍተኛ ሁኔታ እንዲጨምር ያደርጋል። በዚህም ምክንያት ከፍተኛ የሆነ የደም ግፊት እንዲፈጠር ምክንያት ይሆናል። ልክ ምስሉ ላይ በመታዩት መንገድ ማለት ነው። ስለዚህ ጨው ላይ ጥንቃቄ እናድርግ። ጨው ወዳለው አይባልም። ጤናው መኖር የሚፈልግ ሰው ይቀጥል። ጮማ የቆረጣችሁ የምትኖሩ ሰዎች አሁን እንኳን ተወዷል፣ በደህና ጊዜ። ስለዚህ የራሱ የሆነ ተጽዕኖ አለው። የደም ቧንቧችን ቅድምም ብለናል ተመልካቾቻችን፣ የደም ቧንቧ በቀላሉ መተጣጠፍ መዘርጋት አለበት። በከፍተኛ ሁኔታ ጮማውን ቁርጡን እየተቆረጠ የሚበላ ሰው ደግሞ የደም ቧንቧው በቀላሉ እንዲተጣጠፍ እንዳይሆን እያደረገው ይመጣል። ይሄ ደግሞ የደም ግፊታችንን እየጨመረው መጥቶ ይህ ሃይፐርቴንሽን እንዲከሰት ምክንያት ይሆናል ማለት ነው። እንቀጥል። አዘው ትረንድ ይሄ ማለት በእንግሊዝኛው ሰደንተሪ ላይፍ ወይም ደግሞ እንቅስቃሴ የሌለው የህይወት ዘይቤ እንቅስቃሴ የሌለው አስቡት አሁን ደግሞ ዘመኑ ነው መሰለኝ ይሄን ቲክቶክም ስንጠቀም ዩቲዩብንም ስንጠቀም ቁጭ ብለን ተመልከቱ ምግብ ይመጣል ቁጭ ብለን ይበላል ከዛን ትንሽ እንደው ሽንታችን ምናችን ሲመጣ እንንቀሳቀሳለን ዲፕ በአብዛኛው ጊዜ እንቅስቃሴ የሌለው ቁጭ ብለን የምናሳልፍ ከሆነ አደጋ ላይ ነን ቢያንስ ሳይንሱ የሚመክረው መደበኛ የሆነ እንቅስቃሴ አድርጎ ቢያንስ ለሰላሳ ደቂቃ ብሎ ነው የሚመክረን። በምክንያት ነው መኖር የምንፈልግ ከሆነ የምትባለው ነገር ሁሉ ቀልድ አደረላችሁ ይህን አስተውልሶ፣ እንደ ምክንያት ይጠቀሳል። ሌሎች ደግሞ ይሄ የሲጋራ ማጨስ፣ አልኮል በከፍተኛ ሁኔታ መጠጣት፣ ውፍረት እና ጭንቀት። እባካችሁ መቼም አትጨነቁ አልልም፣ አንጨነቅ ልንል አንችልም። ነገር ግን መጠን ሊኖረው ይገባል። በምንችለውና እኛም በሚመለከቱ ጉዳዮች ብቻ እናስብ፣ ምክንያታዊ ነው። ሌላኛው ደግሞ ይሄ ነን ሞዲፋይብል ምንም ማድረግ አንችልም፣ እንደው የሚሰጠን ነገር ነው። ምን መሰላችሁ? አንኛ በዘር ጄኔቲክስ፣ በዘር ይመጣል። ይሄ እንዳትረሱ። ሶ መቆጣጠር የማንችላቸው እድሜ፣ መቼም እድሜን አንችልም ማለት ነው። ቆንጆ ነበረ። ሌላው ደግሞ ይሄ ክሮኒክ ዲዚዝ ብለን የምንጠራቸው እንደነ የስኳር ታማሚ የሆኑ ሰዎች ኩላሊት ታማሚ የሆኑ ሰዎችና ሌሎች ይጠቀሳሉ መልካም ምክንያቱን አወቅን አደለ ምክንያቱን ካወቅን ምልክቶቹ ምንድናቸው በምንድነው መተለን አንተ ሰው የቅድም ምልክት ያሳይ ማዳል ከደም እንዴ ካላችሁ ምንም እንኳን ደ ሳይለንት ኪለር ቢባልም እነዚህ ምልክቶች ያሳያል ቅድም ካልኳችሁ የደም ቧንቧው እየተቸገረ መጥቶ እስከ መፈንዳት እና የተለያዩ ነገሮች ይደርሳል። ካለ እኚህ ምልክቶች እንጠብቅ። የመጀመሪያው ራስ ምታት፣ አደገኛ የሆነ ራስ ምታት ልክ ምስሉ ላይ በምታዩት መንገድ የሚከሰት የራስ ምታት አይነት አለ ማለት ነው። ሌላው ደግሞ ይሄ የማዞር እይታ ላይ ችግር ብዤ ማለት የደረት ላይ የሚፈጠሩ ህመሞች፣ ለመተንፈስ መቸገር፣ ምንም አይነት ነገር ሳናደርግ ቁጭ ባልንበት የነሰር ወይም ደግሞ የአፍንጫ ከአፍንጫችን ውስጥ የደም መምጣት እና ደግሞ ይሄ በቀላሉ መድከም ይከሰታል ማለት ነው። ለዚህ እኮ ነው ተመልከቱ፣ በሳይለንት ኪለር ብያቸዋለሁ አይደለ። ሬጉላር የሆነ የደም ግፊት መለካት ያስፈልጋል ማለት ነው። ስፔሻሊ ደግሞ ቅድም ካልኳችሁ ጋር ተያይዞ ሪስክ ወይም ደግሞ ማስጠንቀቂያ ያለብን ሰዎች ራሳችንን ሬጉላርሊ ወይም በመደበኝነት ቼክልና ይገባል ማለት ነው። ያላችሁት ከአንድ ሀፍታ ለጤናችን ጋር ነው። ይህ ቻናል ለናንተ፣ ይህ ፕሮግራም ለእናንተ የቀረበ ነው። ስለዚህ ፕሮግራማችን ለብዙ ሰው እንዲደርስ ላይክ ማድረጋችሁን አትዘንጉ። ለቤተሰቦቻችሁ፣ ለሚመለከተው ሰው ሼር ማድረጋችሁን እንቀጥል። ይህ የደም ግፊት በቁጥሩ አንጻር ቅድም ኖርማል የሚባለው 120 በ80 አካባቢ ነው ብያችኋለሁ። ስለዚህ ከዚያ ጋር ተያይዞ የተለያዩ የቁጥር መልከታዎች አሉ። ምስሉ ላይ በምታዩት መንገድ አስቀምጨላቸዋለሁ። ይሄ ማለት ኖርማል ከሚባለው ጀምረን ይሄ ሃይፐርቴንሲቭ ክራይሲስ ብለን የምንጠራው አደገኛ ኢመርጀንሲ ኮሮና ኮንዲሽን ድረስ ያለው ቁጥር። ይሄ ማለት ተለክታችሁ እንደዚህ በእንደዚህ ቁጥር ነው ተብሎ ሲነገራችሁ ይሄንን ሪፈረንስ ተጠቅማችሁ የት ላይ እንዳላችሁ እራሳችሁ ለማወቅ ስለሚረዳችሁ ሞር ምስሉ ላይ በምታዩት መንገድ ተቀምጦላቸዋል። እሱ ልታዩት ጋር አሁን በምን ይመረመራል? ነው ሉክ፣ እዚህ ጋር ማለት ነው ምርመራው። አያምምሽ ማለት አናወሳስበው፣ ቀላል ነገሮች ናቸው። ምርመራው በቀላሉ የብለድ ፕሬሽር መለኪያ ይሄ ስቲጎማኖሜትር እዚህ ጋር ተደርጎላችሁ የሚለካው በሱ ይለካል፣ የመጀመሪያው ነገር ሌላው፣ ደግሞ ሲለካ ተጠንቀቁ። አንዳንዴ የጤና ባለሙያ ሆነንም ችግር አለብን። ሮጣችሁ እንደመጣችሁ እናንተ ልታስተውሉ ይገባል፣ ምክንያቱም ስትመጡ ወደ ጤና ተቋም ራሳችሁን ተረጋግታችሁ የተለያዩ የደም ግፊታችሁ ሊጨምሩ የሚችሉ ነገር አድርጋችሁ ከሆነ የመጣችሁት ተረጋግታችሁ፣ የጤና ባለሙያው እንደው በስራ ብዛት በተለያዩ ጫናዎች በተለያዩ ምክንያቶች ረስቶ እንኳን ከሆነ ወዲያው እንደመጣችሁ የደም ግፊት አይለካም። እዚህ ጋር አጽንኦት ልትሰጡት ይገባል። ስለዚህ ሬስት አርጋችሁ ረፍት አርጋችሁ ልትለኩ የሚገባው በስንት ደቂቃ የሚለውን ምስሉ ላይ እናስቀምጭላችኋለን። ሌላው ደግሞ ይሄ አንድ የተለክቶ አይደለም፣ ተደጋጋሚ የሆኑ ሜዥርመንቶች ያስፈልጋሉ ኮንፊርም ለማድረግ ዲያግኖስም ማለት ነው። ሌላው ደግሞ ይሄ የብለድ ቴስት ሊሰራ ይችላል። ምክንያቱም ቅድም ያልኳችሁ የኩላሊት ጋር የተያያዙ ችግሮች፣ የኮሌስትሮል መጠን የሽንት ምርመራ እና ደግሞ ቅድም ካልኳችሁ ጋር ተያይዘው የደም ግፊት እየጨመረ በመጣ ቁጥር ልባችን ላይ ተጽዕኖ ይፈጥራል ብያችኋለሁ አይደል? ስለዚህ ልባችንን ቼክ የምናደርግበት ኢሲጂ፣ ኢኮ የሚባሉ ምርመራዎችም ሲታዘዙ ልንሰማ እንችላለን ማለት ነው። አሁን ይህንን ምክንያቱን ካወቅን፣ ምልክቶቹን ከተረዳን፣ እንዴት እንደሚመረመረ ሐሳብና ዕውቀት ከያዝን፣ ተመልካቾቻችን እስቲ ምን እንዴት ማኔጅ ይደረጋል የሚለው ድንገራቸው ማኔጅመንት ላይ አይገርምም? የመጀመሪያው መፍትሄ መድሃኒት አይደለም የመጀመሪያው መፍትሄ የተለያዩ የምርመራ አይደለም የመጀመሪያው መፍትሄ በእጃችን ነው የህይወት ዘይቤያችንን መቀየር ማስተካከል ይሄ ማለት ከነዚህ ውስጥ ቅድም ብያቸዋለሁ የመጀመሪያው ነገር ጨው ነው አልኳችሁ አይደል ጤናውን የሚፈልግ ሰው ካሁን በኋላ ጨውን ሊቆጣጠር ይገባል ሊሚት ሊያደርግ ሪዲዩስ ሊያደርግ ሊቀንስ ይገባል የጨው መጠን ቢያንስ በቀን የሚመከረው ከስንት መሰላችሁ ከአምስት ግራም ፐር ዴይ በታች ነው የሚመከረው፣ ሳይንሱ የሚመክረው ማለት ነው። ሶ ይሄን በደንብ መረዳት አለብን። ሌላኛው ደግሞ አለማወቅ ሆኖብን፣ እንደው አረዳድ ሆኖብን፣ ወይም ደግሞ ይሄ እንዴት ነው የሀብት መገለጫ ኦር ደግሞ ይሆነ ግን ቁርጥ እየቆረጡ ከመብላት ጤናችንን ሊረዳ የሚችለው እንደውም ሳይንስ በኒትሪሽን ምን ብሎ ያስቀምጠዋል መሰላቱ ሶስት አራተኛ የሚሆነው የምግብ ክፍላችን ከእንስሳ ተዋጽኦ ውጪ ሊሆን ይመከራል። ይሄ ማለት ከፕላንት ወይም ደግሞ ከእጽዋት የምናገኛቸው ከፍራፍሬ የምናገኛቸው ከጥራጥሬ የምናገኛቸው በሱ ተኩት ብሎ ነው የሚመክረን። ስለዚህ ብዙ ምን እንብላ ማለት ነው አትክልትና ፍራፍሬ፣ አትክልትና ፍራፍሬ እና ዘውትር እንቅስቃሴ የሚያደርግ ቢያንስ በቀን ሰላሳ ደቂቃ እንቅስቃሴ የሚያደርግ ይሄ በጣም ጡንቻ ምናምን ለማምጣት አይደለም። ቢያንስ ጤናችን ለመጠበቅ እናድርግላችኋለሁ። ሌላው ደግሞ ጤናማ የሆነ የሰውነት አቋም ይኑረን። ይሄ የሲጋራ ማጨስ ብንችል እናቁም፣ ይቁም። የሲጋራ ማጨስ፣ አልኮል መቆጣጠር ይገባናል ማለት ነው። ፕላስ ደግሞ ጭንቀቶቻችንን መቆጣጠር ማኔጅ ማድረግ ያስፈልጋል ማለት ነው። እና በዚህ መሆን ካልቻለ የጤና ባለሙያችን ክትትል የምናደርግበት ቦታ መድኃኒት ይሰጠናል። መድኃኒቱን ታዲያ በአግባቡ የሚለንን ሰምተን ልንጠቀም ይገባል። መድኃኒቶቹ ያው ለመረዳት ለእናንተ እንዲሆናችሁ ምስሉ ላይ አስቀምጨላችኋለሁ። እነዚህ መድኃኒቶች አዘውትሮ ለከፍተኛ የደም ግፊት ላለባቸው ሰዎች የሚሰጥ ነው። ስለዚህ የጤና ክትትል የምናደርግበት ቦታ መድኃኒቶች ይሰጠናል። እሱን በአግባቡ መጠቀም አለብን። መልካም አይገርምም ይህ የደም ከፍተኛ የሆነ ደም ግፊት በማህበረሰባችን ውስጥ አሁን ቁጥሩ በከፍተኛ ሁኔታ እየጨመረ ይገኛል። ነገር ግን መከላከል ይቻላል እኮ ቅድም ሞዲፋየብል ብለን የዘረዘር ናቸው። ስለዚህ ምን እናድርግ? የመጀመሪያው ነገር መኖር እንፈልጋለን አይደለ? መኖር እንፈልግ ከሆነ ቅድም ያልኳቸው የህይወት ዘይቤ እንከተል፣ በቃ ሌላው የደም ግፊታችንን በመደበኝና ሁኔታ እስፔሻሊ ደግሞ ሪስክ ላይ ከሆነን አደጋ ላይ ከሆነን ማስጠንቀቂያዎች ካሉብን የስኳር ታማሚ ከሆነ የኩላሊትና የኮሌስትሮል መጠናችን ጤናማ ካልሆነ ይለካ በመደበኝነት ውድ እኮ አይደለም። ሙላ ስለዚህ በዛ መገል እናደርግ ይገባል ማለት ነው። ፕላስ ደግሞ ይሄ ሌላው ደግሞ ማለት ነው ይሄ በጣም ፕሮሰስድ ተደርገው የተመረቱ በሱፐርማርኬቱ መቼም አሁን ገብቷል የሌለ ነገር የለም እሱን የምንጠቀም ሰዎች እና ደግሞ ይሄ የተጠባበሰ ምግብ አዘውትረን የምንመገብ ሰዎች ይሄ ቺፕሱን ደሞ ምንድነው ይሄ እርጥብ አዘውትረን የምንመገብ ሰዎች አደጋ ላይ ነን። ሰውሱ ልንጠነቀቅ ይገባል። አስተውሉ እዚህ ጋር ማለት ነው። ፕላስ ደግሞ ሰውነታችንን ይሄ የጭንቀት ስትረስ እያልን የምንጠራውን እሱን መቆጣጠር ይኖርብናል። እንቅስቃሴ እናድርግ። በእግራችን እስኪ ወጣ ብለን የተወሰኑ ሰዓቶች ወክና እናድርግ። ብዙ ነገር እኮ ስለዚህ ይሄን ልናስተውል ይገባል። ፕላስ ደግሞ በፋሚሊ ሂስትሪያችን ውስጥ ይሄ ማለት በቤተሰብ ታሪካችን ውስጥ እንግዲህ ምንም ማድረግ አልችልም ማለት ነው። በቤተሰብ ውስጥ ያለን ነገር ምንም ማድረግ ነው የምንችለው፣ መከታተል አለብኝ ምን አይነት ሁኔታ ላይ እንዳለው ማለት ነው። ስለዚህም በደንብ ልብ ልትሉ ይገባል ማለት ነው። በዛሬው ቆይታችን አንድ አፍታ ስለጤናችን በተሰኘው ፕሮግራማችን የመጀመሪያ የሆነው ፕሮግራም ዛሬ ስለከፍተኛ የደም ግፊት ተነጋግረናል። በቀጣይ የትኛው እንዲሰራላችሁ እንደምትፈልጉ አሁን ልክ ምስሉ ላይ በምታዩት መንገድ አስቀምጥላችኋለሁ እዚህ በኢትዮ ነርሲንግ ስቱዴንትስ በሚለቀቁ ፖሎች ላይ ተሳትፋችሁ ይሄኛው እንዲሰራልን እንፈልጋል። እንግዲህ በአሁኑ በመጀመሪያው ሲዝን የካርዲዮቫስኩላር ሲስተም ወይም ደግሞ ከደም ከልባችን ከደም ቧንቧ ጋር የተያያዙ የጤና ችግሮችን ነው ምንገልጽላችሁ በዚህ ሲዝን። ስለዚህ ከዛ ጋር ተያይዞ እንዲሰራላችሁ የምትፈልጉትን ሀሳብ፣ ምንም ሀሳብ ሳይገባችሁ እናንተ ብቻ ኮመንት ላይ አስቀምጡልን በሚገባችሁና በምትረዱ እናቀርብላችኋለን። እኔ ከዛሬው ቪዲዮ ጋር አብሬያችሁ ቆየት ዮናታን ነኝ። በቀጣዩ አንድ ሀፍታ ስለ ጤናችን ፕሮግራም የኢትዮ ነርሲንግ ስቱደንትስ ዩቲውብ ቻናል አባሎቻችን እንጠብቃችኋለን። እስከዚያው ጤናችን ጠብቁ፣ በጤና ቆዩልን። ባባይ